ሰኛት ቁማፌት ያበለና የተከበርክም የኬርታ ዓለም አቀፍ ድምጤ ጌተሰቦች ምንኳም ይቀስክሙ በዚህ ጎይ በሶዶክስታን የጉራጌ ጠኝ ይገኝም ግር ድራውጆች የሚጠርንና የሚተደሙ ና ሰላው ተኬርታ ጎይ የተካለኝ ለሆነው አፈጅ ድረስ ባትያንኩ ነው የዊ አብዳድራ ደረጃ ሃኪም ጌ የኪት ኩማ 18 ኬር ዘበን የአትለኛ ሩብ ዓመት የቦርድ ስብሰባ አቂ ነው በምስራ ጉራጌ ዞን ቡሮ አስተዳዳሪ በኮሚ በአቶ መስጠፊያ ሰኒት መሪ የቦርድ ያበሮስ የአኪም ጌ የግልጋሎች ፎን ምን ይመስልከውም በእዳ ራምስት ኬትኩም 18 ኬር አመት መንቂናሙም ደባሎች ይዘነበ የቡይ አብዳድራ ደረጃ ኪምጌ የኬትኩም 18 ኬር ዘመን ያተለኛ ሩብ ዓመት የቦርድ ስብሰባ ቂነመውን በምስራ ጉራጌ ዞን ቡራ አስተዳዳሪ በአቶ መስጠፊያ ሰኒት መሪ የቦርዲ ያበሮስ የአኪም ጌይ የግልጋሎች ሸፎ ነው። ምን ይመስል ኮም በዳር አምስት ኪትኩም 18 ኬራ ዓመት ማይ ግምገማ ቂነሙ የቡይ አብዳድራ ደረጃ ሆስፒታል ቡራ አውለኝ የኢኮኖሚ አቶ ይርጉ ወልዴ የኪትኩም 18 ኬራ ዓመት የአትለኛ ሩብ አመት የተክላለት ያፈጣጠመው ለቦርድ ጌነት ሰብ ያቀረበም ኢኮንጎይ ባጋጠመ ምካቶች እማት የመድኃኒት የዋጋ ማለቅነት የማጤማ ተወረቀት ነጣ አገልጋሎች እና ሌሎች የህነምም በዝርዝር አቀረምም ጎይ በምስራ ጉራጌ ዞን ተሶድ ወረዳ እና ተቡይ ከተማ አስተዳደር በተተግዠ ይሸምቃ የኮነሆም ገለጥሙም ተወረቀትነት አገልጋሎች ለዋብ የኤሌክትሮኒክስ አውቶሜሽን ግብሪም ይሟላሆም በዘመኖ ዘላዎች በወረዲ በከተሚ አስተዳደሪና በዞን ያግዣዊቱ ዘይሆምም አመላከትሙም የድንገተኛ የፋርማሲና የካርድ ክፍሎች እርሺ ተጠኘ ተማኔጅመንቲ ቲመለከተም ሰቦች ጎይ ምካት ይሽከትኮም ሊቱ ዘይ ጊባሆምና ግልጋሎች ያገኝሚ እርካታ ዳሳ ጥናት በወቀና ምካቶች ዎሽ ከክቶ ወዘላ ወውዘይ ጠረረኛ ወዘላዎችም ባለ ኩራራ ዋቀጥልያሾ ባልሞ የሶዶ ወረዳ ቡር አስተዳደሪ አቶ ብርሃኑ በቴ በኪምጌ ግልጋሎች ፎን ላለ በምጥሮ ተክላለቲ ተፈያየን ይግናሆም የባለድርሻ አካል ማይረሃን ማለቅ ኮነሆም ገለጥሙ የመድኃኒት ኦነስ በምጥሮ ያጎግም ምጠጥ ምካቶች ይሽከትም ኮም እና ህይወት ገገዞ ዘላ ይሸልም ኮም በኪምጌ ምካቶች ወመጥርም መፍትሄ ያግኝም ጥረኝ የማኔጅመንት ፎን ቦሸክትም እድቦች በተክላለታዊ ወዘላይ ሽከት ቦ ወፋዛ ወፍጥሪ ያሸቃይን ባልሙ የምስራቅ ጉራጌ ዞን ቁማፌት መምሪያ ቡራ ውለኛ ኢኮኖሚ አቶ ሰለሞን ጎቅሳ በመደ ደረኪ ለነሰም ተሻለቾች ሳኔሽም የወዘላ መርሃ ግብር አክላለቱም ጎይ ወንኩሳ ሳይሽሆም አምላከትም ባኪም ጌይ ገቢ የስበሰበ በመጨ ፈያ ኮነም ጎይ ቢጮኝ ሰነ መድሃኒት ክህልት ላለ ትኩረት ይቅን ነበም ኮመም አሽልሞም የሶድ ወርዳ ቁማፌት ጥፋት ጌ ቡራው ለኛ ኢኮኖሚ አቶ ደሳለኝ በቀለ አኪም ጌይ ያጋጠም ምካቶች ይሽከተም ኮም ይሹም የሰብ ኃይል ክህልት ላለ አቲሃናን ገብጋቢ ተወኩነ ፎን ተሚጠርምም ጎይ ለመፍትሄ በው ዘይ ላለ ዋቀስከነም በው ግለት ድቦቺ ፈያሆም ለውሽ ካክት ተሰነ ላለ ስለኮነም ወትገገዝ ቡሩም ያሽሆም አሽልሞም ባኪም ጌይ ግልጋሎቸ ፎን ላለ ለማህበረሰብ ቅሬታ የዳረገ ወዘላዎች በዝርዝር በወጥቀስ ይሽከት ኮም ፈያ እርምጃ ውስድ ያሸቃይን ባልሙ አኪም ጌይ ይለቅኮም ተውጥነው ወውዘ ያሸውም ለአጠቃላይ ሆስፒታልነት ያበቃ ነንቃይ ተሰብ ሀይል ምደባ ተህክምና ግብሮች ኩለም ቲያሸንን ቀይ ጎይ ይሟለምኮም የማይራኛ ወውዘይ ይነብኖ በወበል አወረርሙ ዘገቢ የሶዶወርዳ መንግስት ኮሚኒኬሽን ጉዳዮች ጥፈት ግን በምስራቅ ጉራጌ ዞን የዊ ከተማ አስተዳደር ፐብሊክ ሰርቪስ ና የሰባ ዱኛ ልማት ጥፈት ጌ የኪትኩም 17 ኪር ዓመት ቤት መለከት ዓመታዊ ጀማ ቂነሞን በምስራ ጉራጌ ዞን የዊ ከተማ አስተዳደር ፐብሊክ ሰርቪስ ና የሰብ ዱኛ ልማት ጽፈት ጌ ጠረረኛ ና ውጤታማ ፐብሊክ ሰርቪስ እርሺት ለዘላቂ ልማት ቢብል መሪ ሀሳብ የኪትኩም 17 ኪር ዓመት ጉባኤ የዕውቅናና ሽልማት በዛ ሙማት የኪትኩም 18 ኪር ዓመት እቅድ ቤት መለከት ውግግት ቂነሞም ትልቅ ሰው ሲዩም ደባሎች ነነት በምስራቅ ጉራጌ ዞን የቡኢ ከተማ አስተዳደር ፐብሊክ ሰርቪስ እና የሰባፍት ልማት ጥፈትጌ የኪትኩም 17 ዓመታዊ ጉባኤ ቂናውን በምስራቅ ጉራጌ ዞን የቡኢ ከተማ አስተዳደር ፐብሊክ ሰርቪስ እና የሰባፍት ልማት ጥፈትጌ ብቁና ውጣታማ ፐብሊክ ሰርቪስ ግንባታ ለዘላቂ ልማት ቢብል መሪ ሀሳብ የኪትኩም 17 ጉባኤ የዋሽሽልና ሽልማት ዚንኮምም የኪትኩም 18 የንቅናቄ የውግግት መድረክ ቂናውን በተክላሎች ይላል ይገኝሚ የቡኢ ከተማ አስተዳደር ከንቲባ አቶ በለጠ ጫካ ቢከፍትቦ ቦ ያውራር ክነሜ ባልምኮም የተቋማት ይው ፈጽምን ነው ያፈጽም ሰነ ግንባታ አላለ ትንኩር ጥቂናም ውጣት ዘይ ይባውን ባልሙ ፐብሊክ ሰርቫንቶች የከተሚ ስኬት የጊያቢው ኩንክነም የገለጥ ሚከንቲቢ የላቀ ውጣት ለዋት መዝግብ ያሽሽ ልቦና ያብር ተተቦም ወሳኝ የኮነሆም ጦቀሙ ተፐብሊክ ሰርቫንቲ ተከተሚ ማመረሰብ አመራሪ አተባበረን በወ ዘይ በቲ ለፈ በጀት ዓመት ከተማ አስተዳደሪ በምስራቅ ጉራጌ ዞን የጮኛ አፈጣጠን በዋት መዝግብ አሻሺሎቻ ዋግኝ የቻለ ሆም አመላከቱም። በቀጣይም አስተማማኝ ላቆች ለወገንባ በታማኝነት ለተቋም ግንባታው ዘላ ነገ ታሳቢ የቂና አስተማማኙ ጣታማነት ወገንባ ባያሸሆም ጥሪ አቀረሙ የቡኢ ከተማ አስተዳደር ፐብሊክ ሰርቪስ እና የሰባፍት ልማት ጥፈት ጊ ኃላፊ አቶ አበይ ጎሳዬ በበጀት አመቲ የላቃ አፈጣጠሚያት መዘገብም ተቋማትና ዳይሬክቶሬቶች ተሻሽሎቻ በዋብ በተቋማትና በወዘልተኞች ግፍት የውድድራ መንፈስ በዋል ላብስ የከተም ላቆቸ ከፊ ብልኮም ሁልም በትሚደበቦ ተቋም ኃላፊነተዋን የተወጣሆም ለዋችል ቲሰበም የክላለተተክላሎች የኮንሆም አመላከት ነው በተክላሎች ይላለ የከተሚ የበርሄ ኢንስፔክሽን ስነ ምግባርና ኮሚሽን ጥፈት ጊ ኃላፊ አቶ ደምስ ሰው ተሰራ ምክትል ከንቲባና የገቢዎች ጥፈት ጊ ኃላፊ አቶ ዘላለም ባህሩ ደበለም የከተሚ አስተባባሪ ገላዎች የከተማ አስተዳደር አመራሮችና ባለሙያዎች ተገኝሙ። ኦጂ የቡኢ ከተማ አስተዳደር መንግስት ኮሚኒኬሽን ጉዳዮች ጥፈት ጌል ማማርሰቢ በከፈለኒ ሙጫ ታይኮን በመጠጠው ልኪታ ከምቦ የማማርሰቢ እንቅፍ የቁማፌት መድህን እንግልጋሎች ቅዲሽ ከትኮም በትኩረት ወጡ ዘይነቦትን በበል አቶ ደበባዳነ ገለጥ ነው የቡይ ከተማ አስተዳደር ቁማፌት ጥፈት ጌ የኪትኩም ኪራመት የማማርሰቢ እንቅፍ የቁማፌት መድህን እንግልጋሎች አፈጣጠም እና የኪትኩም 18 ኪራመት ቅድሚት መለከት የንቅናቄ ጀማ በዳር ዘጠኝ ኪትኩም 18 ኪራመት መቄነሞም ድባሎቼ ነው ማህመረሰቢ በከፈለኒ ሙጫት ታይኮን በመጠጠው ለኪታ ከምቦይ ማህበረሰቢ ንቅፌ ቁማፌት መድህን ግልጋሎች እቅድ ይሽከትኮም በትኩረት ወቱ ዘይ ነቦትን በወበል አቶ ደበባዳነ ገለጥሙን የቡይ ከተማ አስተዳደር ቁማፌት ጥፈት ጌ የኪትኩም 17 ኬራመት የማህበረሰቢ ንቅፌ ቁማፌት መድህን ግልጋሎች አፈጣጠም ና የኪትኩም 18 ኬራመት እቅድ ቤት መለከት የንቅናቄ ጀማ በዳር 9 ኪትኩም 18 ኬራመት ማይቅ ይነሙ የቡይ ከተማ አስተዳደር የበሬ ፓርቲ ጥፈትጌ ጌ ቡራው ለን ኢኮኖሚ አቶ ደበባዳነ ማሕመረሰቢ ዓመታዊ ክፍያህን አብዳድራ በወክፍል አመት ይኩል በከፈል ሙይልክ ሙጫት አይኮን በምጠት ክነምልክ ታከሙ ቦዮ ዘላፍ ወን የኮናሆን በወጥቅስ ተይፍትየን ወዘሌ ሽከትኮም ምጡር ትኩረት ቧብ ወውዘ ያሾ ባልሙም የቁማፌ ሴክተሪ ቁማፌቶ የሽከተ የአመርት ማህበረሰብ በዋፍራ በሀገር ላቆች ቸላለ ማለቅ ማይር ያለነው ኩነው አወረርሙም እንደ ከተማ አስተዳደሪ ለፈወኒ ምጡር ትኩረት ቧብ በቱዘዮ ዘላ በቴለሚ ዓመታት በተት ውጤቷን መዝግቦች አለው አመላከትሙም የቁማፌት ፍትሃዊነቱ አረጋግጥፎን የማማርሰብ እንቅፍ የቁማፌት መድህን ግልጋሎቸ ቡሩሙ ፈያቀ የኮነ ሆም አመላከትሙም ነው በወኩንም የታቀደ ዕቅድ በየደረጃ ሃኒ ይገኝ የሚመለከተም አካላት ወዘሌ ሽከት ኮም ርብርብ ወቀና ይጥበቅበም ኮምም አወረርሙም የቡይ ከተማ አስተዳደር ቁማፊት ጥፈት ጌቡራው ለኛ ኢኮኖሚ አቶ ባህሩ በቀለ የኪትኩም 17 ኪራ ማታ አፈጣጠም ሪፖርትና የኪትኩም 18 ፍራንክ ዓመት ዕቅድ አቀረሙ በኪትኩም 17 ፍራንክ ዓመቴ የጌነት ሰቢ ምጣኔ 4 ኮም 967 ለዋለቅ ታይ ቀደም ጎይ 4 ኮም ኪት 187 በው ዘይ ኦፋ ዝሃን 86% ዋስላ የቻለ ሆም አወረርሙ 354 አዲስ አበረሱ ረሶ አፍራሃን ነመም ጦቀሙም ኪት ነጥብአት ሚሊዮን ፍራንክ በአበራሲ መዋጮ የከተማ አስተዳደር የጀማቴ አትነጥብአት ሚሊዮን ፍራንክ በኩላው 3 ነጥብ ኪት ሚሊዮን ፍራንክ የሰበሰበው ሆምና ተ3 ነጥብ 3 ሚሊዮን ፍራንክ ይልቃው ለሆስፒታሎች የከፈለ ሆም ገለጥሙ ለአትኩም 666 ወክፍ ላይችልም አበሮስ ፈራንክ አት ሚሊየን 666 ኮም የከፈለለም ኮምም ተመላከተም የኪትኩም 18 እቅድ የአዲስ አበሮስ ና የድሳት ጎይ ተዳራት ኪትኩም 18 ኪራመት ማይቀረሰም ጎይ እስከ ተሳስ 30 ኪትኩም 18 ኪራመት ማይኮነ ሆም ጠቃሙ የኪትኩም 18 ኪራመት የአበሮስ ክፍያ ቤት መለከት ማለሲ አትኩም ቀላኝሃን አትኩም 310 እናማቴ ግድሪ አትኮም 930 የኮነ ሆም አመላከቱ። በዚህ ጭ ኬር ዓመት ያበረሲዮ ፋዛ አሁን ታለቦ 86% ተ90% የለው አለቅ እቅድ የይዙ ሆም አወረርሙም። ተመድሃኒት ክህለት ቤት መለከት እንደ ሀገር ያቀርብ ምካት ያለው የኮነ ሆም እና ግንማቴ ተዓመት ዓመት በሽሽላ ላይ የኮነ ሆም አሪደሙ። የከተማ አስተዳደር ሆም በዚህ ዓመት አቴ ማህመረ ሰብ ይንቅፍ የመድሃኒት መደር ለአርሽ እቅድ የት ይዘው ማህበረሰብ የተመድህኒት ክህልት ጎይ በቲዚዘ ሊሸለም ተሻሎቾች መካቲቶዎች ካክትፎን ግድር ማይራይ ነብር የኮና ሆምም ገለጥሙ በመድረክ የዳበልሜ ይደስቦይ ጎይ ቦሮሞ ማለስ የኮና ሆም አወረርሙ የማህበረሰብ እንቅፍ የቁማፌት መድህን ግልጋሎቸ በተጥፋኛለንን ስለኮነ ሁሉም የዚህ ሳዳ ይጥፋኝ ሆም ወቀና የግንዛቤ የወዘላው ዘይ ያሽሆም አሽልሙም በመድረክ ይላለ በትላፊ አመት ለወዘለው ሸከት ይጮኝ ወዘላለው ዘይ ማካላት የውቅናና የምስክር ወረቀት ታበነሙ ዘገቢ የቡይ ከተማ መንግስት ኮሚኒኬሽን ጉዳዮች ጥህፈት ጌን በምስራ ጉራጌ ዞን የደቡብ ሶወርድ ወርዳ ቁማፌት ጥህፈት ጌ የኪትኩም 17 ኪራመት ማህበረሰብ ይንክፍ የቁማፌት መድህን አፈጣጠም ግምገማና ይከፍልቦ ሰነ መሰረት የቂና መዋጮው ግንዛቤ የበቦ መድረክ ቂኖትን ለምለም ቱካቦ ደባሎቼን እናትን

የደቡብ ሶዶ ወርዳ ቁማፌት ጥፈትኬ አውለኛ ሲስተር ፋሲካ ባሩካ ያኬትኩ 17 የማመረሰብ ኩልም ቁማፌት ተክላሎች አፈጣጠም ብዙ ወልና የወክፈል ሰነ መሰረት የቂና ውጭጭኝ ግምት የወቦ መድረክ ቂናሙ በመድረኪ በጃ የቁማፌት ተክላሎች በትይዘ አሳብ አስተያየትና ተሻሎች ስለቀረሱ መድረኪ ቢመረሚ ይሰቦች ዝባሮች አርዶም በመድረኪ ባቱ ጸዩ የደቡብ ሶዶ ውራ አተዳዳሪ አቶ መስፍን አድማሱ ያወሩንኮ እንደባልሙ አዲስ አበባል በስበሰብነን ልክ ግልጋሎችን አገኝ ቦኩ ነው ሁል ጎይ አዲስ አበባ በወሰብስብና ያያሊ አባል በቅል ፐርሰንት ብዙ ወበል ይነቦት ማለት ነው። አዲስ አበባ ተወሰብስብ ጎይ አሁን ድረስ መካቶም ብረው የወድሚ ውር አተዳዳሪ ቢተን የወጠሚና አመት ከነም 18 የት ይለፊ ማመረሰቦች ይችላል በደንብ ቦይ አባል ወሰብስብ ይነብኖ ነው ማለት ነው። ብሻ ገበሬ በንብረቶ ደረጃ መካከለኛ ቦኩ ነው ወረዱሽ ጣታሊ ጠኝ ኩም ዘጠኝ በቅል ቢያርስን ቢያድር ምሽጣ ቁናኩም ኪት በቅል ስልሳ ብር ይከፍሉን ኮም አድሞ በወረዲ የመድኃኒት መካቴ የሰላቦ የብር ሪዋጅ ሰነ ማለስ በሆኑና ብርም ባለ ይሾ የመድኃኒት ለወን ብር እዱብ ስለኮነምነን ባልሞ ኪሆንም ካለ ምካቴ ለቲፍቴ ለ ቀርቅር ቡቡቶ ቀነይነም ነው ባልሞ በአት ዘባ የመድኃኒት መካት ሎ ቀርቅ ፎን የመመረሰብ ፋርማሲ ሰነ ዮንኮም ይወድም አቶ መስፍን ዋጋሙ ያይጎይ ተዛኖች ፋርማሲ ኩያ አምስት ፐርሰንት ይቂንስኮ ሞድሙ ግልጋሎቸ በአብ ዘባ የቂርም ነገሮች በተክላሎች ደረጃና በወረዲ በወሸከት መካት ሎ ቀርብ ወዘራኑ ዘዩ ባልሞ። የደው ሶዶ ወረዳ ቁማፌት ጥፈት ጊዜ አውለኛ ሲስተር ፋሲካ ባሩዳ ያወርምጎ እንደገለጠው የወክፍል ሰነ መሰረት የቂና ውጭጭኝ ወቀና ፈያ የወክፍል ፎንን ባልሞ ተመዳኒት ምካት ጎይ በትይዘ ይረቃይ በሌላ ይቀርሶም አውለኛ አትይሙም ቁማፌት የጢበቅ ሚኒስቴር ምካቲ ለወሸክት ብንሞክርም ንሸናይል ብዛል ባለ ባልሙ የማመረሰቢ ፋርማሲ ሁሉም ተወዘላየን ይቅላቅል ጎይ ተመዳኒት ምካት በትይዘ ያልም ያልተሸከትም ነገሮች ይሽከትና ያሸ መዳኒት በቅሪ ነብር ኮም ግዳፎ ይቅናባልሞ በአትፎን ያዩ ጎይ የተክላሎችን መዳኒት ዋክላልት ምካት ይቅረቅር የተክላሎችን ዋጋ ሰነ ባልሙ ተክላሎቺ በዋጋ ፈያሉቀና በተቶ ዘላ ኦዘ ያለበንኮም አውለኝ አምላከት ነው በመጨረሻ በኪትኩ ማተሰባት በማጤማ አፈጣጠም ተቆና እስከ ሶስት የወጠን ቀበሌዎች እዳጎቸ በዋ አትለኝ 70% በዋምጣ ጎጌቲ ቁና ቀበሌ ኪትለኝ 69% በዋምጣ ኬላ ዙሪያ ቀበሌ 3 ለኝ 68% በዋምጣ ጎሴ ሳለን ቀበሌ ቦሁን አሳጅሙ አውጂ የደቡብ ሶዶ ወረዳ ኮሚኒኬሽን ጉዳዮች ጥፋት አክላለትኩም ያቀረብኩ ልክም መሪ ተካለኝ ለሁ ተኩል የወሰላማ ወጎች ዲጎ ይባትየን በወቁን ነበር ኩለም በያለበው መደር ስኛት ይሁን